በሱዳን መንግስት ጦር በመሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል የተያዙ ቦታዎችን እየተቆጣጠረ ይገኛል። ጦሩ ድል እንደቀናው እየተነገረ ባለበት በዚህ ጊዜ የአሜሪካ መንግስት በሱዳን ላይ ማዕቀብ ልጥል መሆኑን አስታውቃለች። በሱዳን የአፈሙዝ ላንቃዎች ከተከፈቱ ወራት አልፈው ዓመታት ተቆጥረዋል። ሚሊዮን ሱዳናውያን የሚቀምሱት ቁራሽ የሚለብሱት እራፊን ፍለጋ ስደት አማራጭ የሌለው ምርጫቸው ሆኗል። ዛሬም የጥይት ድምፆች የባሩድ ጠረኖች በዚያ አሉ። የሩሲያ ዩክሬን ጦርነትን ተከትሎ የመጣው የእስራኤል ሐማስ ጦርነት የሱዳንን የእርስ በርስ ጦርነትና ሰቆቃ ለሱዳናውያን ብቻ የተወም ይመስላል። ማብቂያ ባጣለት የጎረቤት ሀገራችን ጦርነት የሱዳን መንግስት የኬሚካል የጦር መሳሪያዎችን ማምረትም ሆነ መጠቀምን የሚከለክለውን ዓለም አቀፍ ስምምነት የኬሚካል ጦር መሳሪያ ኮንቬንሽን ጥሷል በሚል አሜሪካ በሱዳን መንግስት ላይ ማዕቀብ ልጥል መሆኑን ገልጻለች። እንደ ኤሮፓውያኑ አቆጣጠር ሚያዚያ 13 ቀን 2023 በካርቱምና ሜሮ የጀመረው ጦርነት ሚሊዮኖችን ያፈናቀለና በመቶ ሺዎች የሚቆጠሩ የሱዳን ዜጎችን ህይወት የነጠቀው ጦርነት የኬሚካል ጦር መሳሪያ መጠቀም መጀመሩ ለሀገሪቱ ነዋሪዎች ስጋት እንደሆነም ተነግሯል። አሜሪካ የውጭ ጉዳይ መስሪያ ቤት እንዳስታወቀው የሱዳን ጦር በወታደራዊ ተቀናቃኛቸው ላይ የኬሚካል ጦር መሳሪያ መጠቀሙን የሚያሳይ ማስረጃ ማግኘታቸውን ገልጿል። ውሳኔውን ይፋ ባደረገው አጭር መግለጫም የአሜሪካ የውጭ ጉዳይ መስሪያ ቤት የጦር መሳሪያዎቹ የትና እንዴት ጥቅም ላይ እንደዋሉ ብዙም ዝርዝር ጉዳዮችን አላቀረበም። በጥር ወር ላይ ኒውዮርክ ታይምስ እንደዘገበው የሱዳን ጦር በፈጥኖ ደራሽ ኃይሉ ላይ ቢያንስ ሁለት ጊዜ የኬሚካል ጦር መሳሪያ መጠቀሙን ገልጿል። ማዕቀቡ ከሰኔ ስድስት ጀምሮ ተግባራዊ ይሆናል የተባለ ሲሆን እርምጃዎቹ አሜሪካ ወደ ሱዳን የምትልካቸው ምርቶች ላይ ገደቦች እንዲደረጉ እንዲሁም ከአሜሪካ መንግስት የሚገኝ ብድር መገደብ ላይም እንደሆነ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ለኒውዮርክ ታይምስ እንደተናገሩት የአልቡርሃን ወታደሮች በፈጥኖ ደራሽ ኃይሉ ላይ የክሎሪን ጋዝ ተጠቅመዋልም ብለዋል። እንደ ውጭ ጉዳይ ሚኒስቴሩ ገለጻ ወታደሮቹ በጦርነቱ እየተከፋፈለች ያለችው ካርቱም ላይ ዳግም ሊጠቀሙት ይችላሉ የሚል ስጋት እንዳለባቸውም ተናግረዋል። በተጨማሪም የአሜሪካ መንግስት የሱዳን መንግስት ሁሉንም የኬሚካል ጦር መ መሳሪያዎች አጠቃቀም በአስቸኳይ እንዲያቆምና በኬሚካል የጦር መሳሪያዎች ስምምነት ስር ያሉትን ግዴታዎችን እንዲወጣ ማስጠንቅቋል። የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎች አጠቃቀም እንዲያቆምና የዓለም አቀፍ መር ስር ያሉትን ግዴታዎች እንዲወጣ ዩናይትድ ስቴትስ ጠይቃለች ብለዋል። በመግለጫው በዓለም አቀፉ የኬሚካል ጦር ስምምነት መሰረት ፈራሚ ሀገራት የያዙትን የጦር መሳሪያ ክምችት ለማስወገድ ቃል ገብተዋል። በዩናይትድ ስቴትስ መቀመጫውን እንዳደረገው አርምስ ኮንትሮል አሶሴሽን ከሆነ ስምምነቱን ከግብጽ፣ ከሰሜን ኮሪያ እናም ከደቡብ ሱዳን በስተ ቀር ሁሉም ሀገራት ፈርመዋል። እስራኤል ስምምነቱን ብትፈርምም ግን ፊርማዋን አላጸደቀችውም ይህም ማለት በስምምነት ውስጥ መግባቷን በህጋዊ መንገድ አላረጋገጠችም ሲል ተቋሙም ገልጿል። ብሩስ አክለውም ዩናይትድ ስቴትስ ለኬሚካል ጦር መሳሪያ መስፋፋት አስተዋጽኦ የሚያደርጉትን ተጠያቂ ለማድረግ ሙሉ በሙሉ ቁርጠኛ ነችም ብለዋል። የሱዳን ወታደራዊ መሪ አብዱልፈታህ አልቡርሃን ሱዳንን በማተራመስና የዲሞክራሲ ሽግግር ግብን ማፍረስ የሚል ክስ የቀረበባቸው ቢሆንም የአገሪቱ የውጭ ጉዳይ ሚኒስትር እንግዳ የሆነ ክስ ሲል አውግዘ ይዘውታል ። የሱዳን ፈጥኖ ደራሽ ኃይሉ መሪ መሐመድ ሐምዳን ዳጋሎ ሄሜቲ በአገሪቱ የዘር ማጥፋት ወንጀል እንዲፈጸም ቆርጠዋል ሲሉ በቀድሞ የውጭ ጉዳይ ሚኒስተር አንቶኒ ብሊንከን ተከሷል። ሁለቱም ወገኖች ላለፉት ሁለት ዓመታት ስልጣን ለመቆጣጠር ሲፋለሙም ቆይተዋል። በዚህም የተነሳ ወደ 12 ሚሊዮን የሚጠጉ ሰዎችን ሲያፈናቅሉ፣ እንዲሁም 25 ሚሊዮን ህዝብ ደግሞ የምግብ እርዳታ ጠባቂ ሆኗል ሲልም አክለዋል። በቀደምት እርምጃዎች ምክንያት ማለትም በሀገሪቱ ላይ በተጣሉት የተለያዩ ማዕቀቦች፣ አዳዲስ ማዕቀቦች በሀገሪቱ ላይ ብዙ ሁለቱም ተጽዕኖ አይኖራቸውም ሲል ኤኤፍፒ የዜና ወኪል ዘግቧል። የአሁኑ የአሜሪካ እርምጃም የተባበሩት አረብ ኤሚሬቶች ከግጭት ውስጥ በመሳተፏ ዙሪያ ውጥረት እንዲፈጠር ማድረጉም እየተገለጸ ይገኛል። የተባበሩት አረብ ኤሚሬትስና ሱዳን እስከዚህ ወር መጀመሪያ ድረስ ዲፕሎማሲ ግንኙነት የነበራቸው ቢሆንም ቅሉ የሱዳን መንግስት የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያ ሰጥታለች በማለት ከሷቸዋል። የተባበሩት አረብ ኤሚሬትስ ግን ይህንን ውንጀላ አልተቀበለችውም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት በባህረ ያጣጥዩ ሀገር ያደረጉትን ደማቅ ጉብኝትን ተከትሎ በኮንግረስ የሚገኙ ዲሞክራቶች አሜሪካ ለተባበሩት አረብ ኤሚሬቶች ለመሸጥ ያቀደችውን የጦር መሳሪያ በከፊል ለማገድ ሞክረዋል። እንደ ምክንያትነት ያነሱ ደግሞ የተባበሩት አረብ ኤሚሬትስ በግጭቱ ውስጥ እጁ አለበት በሚል ነበር። የሱዳን የዲፕሎማቲክ ምንጭ ለሮይተርስ የዜና ወኪል እንደተናገሩት ከሆነ አሜሪካ አዲሱን ማዕቀብ የጣለችው በቅርቡ በኮንግረስ ውስጥ በተባበሩት አረብ ኤሚሬትስ ላይ የተካሄደውን ዘመቻ አቅጣጫ ለማስቀየር ነው ማለታቸውን ዘግበዋል። በዚህ ወር መጀመሪያ ላይ የ የተባበሩት መንግስታት ከፍተኛ ፍርድ ቤት ሱዳንን በተባበሩት አረብ ኤምሬትስ ላይ ያቀረበችውን የዘር ማጥፋት ወንጀል ክስ ውድቅ አድርጎታል። በሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ የፈጥኖ ደራሽ ኃይሉ አይሎ አብዛኛውን የካርቱም አካባቢ ሲቆጣጠር፣ በጀኔራል አብዱልፈታህ አልቡርሃን የሚመራው የአገሪቱ ጦር ኃይል ደግሞ መቀመጫውን ወደ ፖርት ሱዳን አዙሮ ቆይቷል። ከሳምንታት በፊት የአገሪቱ ጦር በፈጥኖ ደራሽ ኃይል ላይ የበላይነትን በማግኘት በርካታ የካርቱም ክፍሎችን መቆጣጠር ከቻለ በኋላ ነው ተከታታይ የድሮን ጥቃቶችን በፖርት ሱዳን ላይም የፈጸመው። ሪፖርቱ ሱዳን የወታደራዊ ኃይሉ መቀመጫ ከመሆኗ ባሻገር በጦርነቱ ሳቢያ በከባድ ሰብአዊ ቀውስ ውስጥ ለሚገኘው የሱዳን ሕዝብ የሚደርሰውን እርዳታ የሚተላለፍባት የወደብ ከተማ ናት። ተከታታይ ቀናት በከተማዋ ላይ የተፈጸመውን ጥቃት በተመለከተም የሱዳን ጦር ኃይል ተቀናቃኙን የፈጥኖ ደራሽ ጦር የከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ስለመፈጸሙ ኃላፊነት አልወሰደም። ለመጨረሻ ጊዜ በበሽር አላሳድ አገዛዝ ዘመን በሶሪያ ከተማ በዱማ ላይ በሶሪያ አየር ኃይል ሁለት ቢጫ ሲሊንደር ክሎሪን ጋዝ በመልቀቅ ለ43 የሀገሪቱ ዜጎች ሞት ምክንያት የነበረ ሲሆን የሱዳን መንግስት ኬሚካሉን ለጦር መሳሪያ እናት መዋል የሚቀጥል ከሆነ ለንጹሃን ዜጎች እልፈት ምክንያት እንደሚሆንም ተገልጿል። የሱዳን ወታደራዊ መንግስት በበኩሉ ምንም እንኳን ከዚህ ቀደም የኬሚካል ጦር መሳሪያዎች መጠቀሙን በግልጽ ቢክድም አሁን ሊጣልበት ስላለው የአሜሪካ ማዕቀብ ምላሽ አልሰጠም። እንደ ኒውዮርክ ታይምስ ዘገባ ሱዳናውያን በበኩላቸው መንግስት ተጠቅሞታል ስለተባለው መረጃ እንደማያውቁና ምናልባት ከተጠቀመውም ገጠራማ አካባቢዎች ላይ የተፈጸመና ውጤታማ ላይሆን እንደሚችል ጥርጣሬያቸውን አስቀምጠዋል። ሁለቱ የጦር መሪዎች እያደ ሲደረጉ ባሉት ጦርነት 13 ሚሊዮን ዜጎች ከቤት ንብረታቸው ቢፈናቀልም ቅሉ ሀገሪቱን እንመራታለን የሚሉት ኃይሎች ጆሮ ዳባ ብለው ውጊያቸውን ከመቀጠልም አልፈው የኬሚካል ጦር መሳሪያ መጠቀም መጀመራቸው የበለጠ እልቂት እንደሚያስከትልም መሙን ነው። በእንቅርት ላይ ጆሮ ገድፍ እንዲሉ የሐምዳንድ አጋሉ ድሮኖች ከሰማይ ሲኒጧት የአልቡርሃን ወታደሮች በምድር የሚያስጨንቋት ሱዳን የአሜሪካ መንግስት የሚጥለው ማዕቀብ ለ2025 ለሀገሪቱ ይሰጣታል የተባለውን 5739 ሚሊዮን ዶላር ለጤና ለትምህርትና ለድንገተኛ አደጋ የሚለው እርዳታ የሚያሳጣም ይሆናል ተብሎ ይገመታል። የአሜሪካ መንግስት ሁለቱን ጦረኞች በሰብአዊነት ለፈጸሙት የጦር ወንጀል የተከሰሱ ሲሆን፣ አሁን በአሜሪካ የምጣለው ማዕቀብም ያልቡርሃንንና የዳጋሉን ሰራዊት ብቻ ሳይሆን የሱዳን ንጹሐን ዜጎች ላይም መዘዝ ይዞ እንደሚመጣ የፖለቲካ ተንታኞች ተናግረዋል።